ከሙስና የተረፈውን ዶላርና ብር በፓላስ ግንባታ፣ በፋውንቴን ልማት፣ በድም ላይት፣ በአበባና ሳር የጨረሰው አገዛዝ አሁን ላይ ግልጽ በሆነ ሁኔታ ወደ ዝርፊያ ገብቶ ማንችራት እየመጣ ነው። ህዝብን የማሳደድ ስራ እየሰራ ነው። እናም ባለሀብት ከሆንክ ከአቅም በላይ የሆነ መዋጮ በየጊዜው እየመጣ ይጠይቀሃል። ብድር ካላበደርከኝ እያለ ግብግብ ይገጥመሃል። ነጋዴ ከሆንክ በግብር ያማርርሃል። የድርጅት ባለቤት ከሆንክ በተለይ ደግሞ አማርኛ ተናጋሪ ከሆንክ ግቢ ውስጥ የሆነች እርጥበት ብቻ ካገኘ አካባቢን ባከልክ፣ ተፈጥሮን አዛባ በሚል በቅጣት እስከ አንድ ሚሊዮን ብር ይቀበልሃል። መንግስት ሰራተኛ ከሆንክ ትናንት ቤት ተከራይተህ ልጆች ወልደህ ስታስተምርበትና ብዙ ነገር ስታደርግበት የነበረውን ደሞዝህም ማንኮታኮቱ አልበቃ ብሎ ጭራሽ በወር ደሞዝ መክፈል አቃተኝ እያለ ግብግብ ይገጥምሃል። የአገር የሀገር አቋራጭ ሹፌር ከሆንክ አሽከርካሪ ከሆንክ እነ ሸኔ ያሉ ታጣቂዎችን በመጠቀም ያሳግተህና በሚሊዮን የሚቆጠር ብር ይጠየቅብሃል። ከእነ ከነሸኔ ካመለጥክ ደግሞ በየአስር ሜትሮ ላይ የአደራጃቸውን ኬላ እንዲጠብቁ ማለት ነው የአደራጃቸውን ህጋዊ ማንጅራት የኮቴ በሚል ክፍያ ቀኑን ሙሉ የሰራውን ይረከብሃል። በዚህም የተነሳ ኢትዮጵያ አሽከርካሪዎች ስራውን የምንሰራው እኛ ብንሆንም ደሞዛችንን የሚቀበሉት ግን የሽመልስ አብድሳ ወሮ ስለሆኑ ከዚህ በላይ ስራ እንሰራ ብለው የስራ ማቆም አድማ ማድረጋቸው የሚዘነጋ አይደለም። የአውቶሞቢል አሽከርካሪ ኮንክ፣ በአዲስ አበባ የቤት መኪና ያለ ኮንክ፣ የደንብ አስከባሪዎችን አሰማርቶ ምንም ጥፋት ሳታጠፋ አንድ ሺህ ብር፣ ሁለት ሺህ ብር በየቀኑ ይቀበልሃል። ወጣት ተማሪ ከሆንክ ገንዘብ እንደሌለህ ስለሚታወቅ ሕይወትህን ይጠይቀሃል። አንድ ቦታ ላይ ያፍስህና ወታደራዊ ማሰልጠኛ ጣቢያ ያስገባሃል። ከዛ ለእኔ ወንበር ካልሞት ከሚል ግብዣ ያቀርብልሃል። ሁሉንም ነገር አስገራሚው ነገር ደግሞ በኢትዮጵያ ውስጥ ስራ መስራት አይቻልም ብለህ ቤትን ዘግተህ ስትቀመጥ በውሃ ቆጣሪና በመብራት ቆጣሪ በኩል ይመጣልሃል ጌታዬ። አምሳ ሺህ ብር ስልሳ ሺህ ብር ይዞ ይመጣና ቆጣሪ የቆጠረውን ሳይሆን እኔ የተመንኩትን ትከፍላለህ ይልሃል። እያንዳንዱን የከተማ ነዋሪ ምን አለው ማን ነው የሚለውን ልየታ ካካሄደ በኋላ ሃምሳ ሺህ ብር ከዛ በላይ ወፍጮ ቤት ያለ ይመስል እሱ ካልከፈልክ ብሎ ያስገድድሃል። አገዛዙ ሁሉንም ሲዘርፍ የቀሩት ቲክቶከሮች ነበሩ። አሁን ደግሞ ከቲክቶከሮች ግብር መሰብሰብ ልጀምር ነው ብሏል። ስለዚህ አንበሳ ሲወርድላችሁ ድመት ይቀበላችኋል። ብልጽግና የቀረው ነገር ምንድን ነው ካልክ በውጭ የሚኖሩ ኢትዮጵያውያንን ከምትሰሩን ገንዘብ ላይ ይሄን ያህል መዋጮ በየወሩ መላክ አለባችሁ ብሎ መጠየቅ ነው የቀረው። እሱንም ቢሆን በጉፈሪያት ካሚል ተቋም በኩል ወደ ውጭ በሚልካቸው ኢትዮጵያውያን ላይ ተግባራዊ አድርጎታል። ወደ አረብ ሀገር የሚሄዱ ኢትዮጵያውያን ከፍተው ጥረው ከሚያገኙን ገንዘብ ላይ በቢሊየን የሚቆጠር ገንዘብ በመቀራመት ላይ ይገኛል። እና አጠቃላይ ብልጽግና አሁን ላይ እያደረገው ያለውን ነገር ስትመለከቱ ህዝቡ ባዶምን አስቀርቶ